ኢዴፍ ፋሚሊዎች አይ ቲንክ እኔ የማላቀው ነው ለሰይፉ ውሻ ስጦታለን ብለዋል። ከእንቁ ዜማ ጋር እንቁ ዜማዎች፣ ኑ እስኪ፣ ወደዚህ እስኪ ወደዚህ፣ እስኪ ለሰይፉ ወንበር አምጡለት፣ ወንበር አምጡለት፣ እስኪ ቶሎ፣ እስኪ አስቀምጡት፣ እስኪ ተቀመጥ። እስኪ ሰይፉ ደክመሃል፣ በጣም ደክመሃል፣ ደክመሃል። እስኪ ኢዴፎች ኑ ወደዚህ ጋር ተቀመጥ። ቢኒያም የለም? ለሁለቱም ነው የመጣው ስጦታው። ቢኒያም የለም በቃ ሲመጣ ይሰጠዋል። እንቁ ዜማዎች እስኪ ሌትስ ጎ ተቀመጥ ተቀመጥ ተቀመጥ ሞገስክን ያጣኸው አባ ስትወልደኝ ነው፣ ላረክልኝ ነገር የኔ አቅም አንድ ነው። እወድሃለሁ እወድሃለ። በክብር ዶክተር ቢኒያም ስም ተቀብያለሁ። ዘፈኑ ስታዩት እራሱ በቃ ለእኔ ነው አይደል እና በጣም ነው የማመሰግነው ስላከበራችሁኝ። ቶሚ ፕላስንም ኢዲኦዎችንም በመላው ዓለም ይህም ፕሮግራም ለምትመለከቱ በአጠቃላይ እንወዳችኋለን። የጀመርነው እስኪጠናቀቅ ድረስ ከፍቅራችን ጋራ ትብብሩ ይቀጥል። እግዚአብሔር በረከት በሁላችንም ላይ ይደር። አመሰግናለሁ። ከልብ ከልብ አመሰግናለሁ። ስም እንግዲህ ያው ምርቃት አባትን እናቶች ነው ግን የኢዲኤፍን ቤተሰብ ወክዬ እኔ ልመርቅ፣ እድሜ ከጤና ይስጣችሁ፣ አንተንም ዶክተር ቢኒያምንም እዚህ ከጀርባ የሚያገለግሉትን የሰይፉ በኢቢኤስ እንዲሁም የመቄዶንያ ሜምበሮችን በሙሉ ሁላችሁንም። ልበቀና እንደሆናችሁ አይወሰድባችሁ፣ አግኙ እንጂ አትገኙ። የልጆቻችሁ አባት፣ የወንድሞቻችሁ እህት፣ የእህቶቻችሁ ወንድም እንዲሁም የቤተሰቦቻችሁ ጧሪ ቀባሪ በሌሎች ለሌሎች የምትተርፉ ያደርጋችሁ። እንደናንተ ያለውን አይውሰድብን ያብዛችሁ። የእናንተ ንግር የምንከተል ያደርገን። ይሄ ዓላማ ተሳክቶ ለምድርም ለሰማይም ለበረከትም እንድንሆን ያደርገን። በእናንተ ለእናንተ የሚመጣው ምርቃት ለእኛ የሚትረፍረፍልን። ሁሌም ከጎናችሁነን በርቱ። በጎደለ ሥላሴ የምሎበት በጣም ደስ የሚል ምርቃት። ድራመሩ፣ ግን ምርቃቱን የሚመጥነው እንቁ ዜማዎችን ከልብ ነው የምናመሰግነው። እግዚአብሔር ያክብርልኝ እድሜ ከጤና ይስጣችሁ። እናንተም ያሰባችሁትን ያህል ኪሎ ከላያችሁ ላይ ቀንሱ። አንተም ከሚገባው በላይ ትርፍ ነገር ሰው ላይ እንዳይሆን በስጋ ደረጃ የማድረግ ጠበቡን ይስጥ።